ዳንኤል ታደሰ እባላለሁ በገቢዎች ሚኒስቴር ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት የታክስ ከፋዮች ትምህርትና መረጃ አቅርቦት የስራ ሂደት አስተባባሪ ነኝ። ከኔጋ ዛሬ በታክስ ከፋይነት መመዝገብ የማይጠበቅባቸው ድርጅቶች ወይም ግለሰቦች እነማን ናቸው የሚለውን እንመለከታለን። በታክስ አስተዳደር አዋጅ 983 2008 አንቀጽ 9 ንኡስ አንቀጽ 2 ላይ በተደነገገው መሰረት በገቢ ግብር አዋጁ አንቀጽ 51፣ 53 እና 64 ላይ የተደነገገውን ገቢ የሚያገኙ ግለሰቦች ለታክስ ከፋይነት መመዝገብ እንደሌለባቸው ተደንግጓል። ይህን ስንመለከት በገቢ ግብር አዋጁ ላይ በሰንጠረዥ መመሰረት ገቢ የሚያገኙ በኢትዮጵያ ነዋሪ ያልሆኑ ግለሰቦች ኢትዮጵያ ውስጥ ገቢ ብቻ የሚያገኙ ከሆነ ሌላ ማናቸውንም ስራዎች ቀጣይነት ያለውን ስራ ሳይሰሩ ገቢ ብቻ የሚያገኙ ከሆነ ለታክስ ከፋይነት መመዝገብ ሳይጠበቅባቸው ነገር ግን እንደ ገቢ አይነቱ የተቀመጠውን የታክስ ምጣኔ ታክሱን ብቻ እንዲከፍሉ ይደነግጋል። እነዚህ ገቢዎችን ስንመለከት የመጀመሪያው ዲቪደንድ፣ ሮያሊቲ፣ የስራ አመራር ወይም የቴክኒክ ክፍያ፣ የመዝናኛ አገልግሎት በመስጠት የሚገኝ ገቢ እነዚህ አይነት ገቢዎች ላይ ኢትዮጵያ ውስጥ ቋሚ የሆነ የስራ ድርሻ የስራ ቦታ ሳይኖረው የውጭ ሀገር ዜጋ በሆነው ማለት ነው፣ ገቢ የሚያገኝ ከሆነ በተቀመጠው ሬት መሰረት እዚያው የገቢ ግብር አዋጁ ላይ በተደነገገው መሰረት በተለያየ ምጣኔ ታክሱን ይከፍላሉ። ይህ ማንኛውም ገቢ ያገኘ ግለሰብ ወይም ድርጅት ኢትዮጵያ ውስጥ ባለን የዲስቲኔሽን ወይም የገቢ መሰረትን በማድረግ ምንጩ የገቢ ምንጩ ከኢትዮጵያ የመነጨ በመሆኑ ብቻ ታክሱን እንዲከፍሉ ይገደዳሉ። ነገር ግን ለታክስ ከፋይነት ተመዝግበው የግብር ከፋይ መለያ ቁጥር እንዲወስዱ አይገደዱም ማለት ነው።